ኤርትራ አደገኛ የተባለ ትንኮሳ ፈጸመች። በአይነቱ ከባድ የተባለ ጦርነት ተደርጓል። ከግንባር ደረሰንን ሰበር መረጃ ይዘናል። መንግስት የአማራ ክልልን ጦርነት አቁም ያለሁ ብሎ እንዲያውጅ ታዘዘ። የፌዴራል መንግስትን ለመገልበጥ የሚሰራ አደገኛ የተባለ ቡድን በትግራይ መመስረቱን ዓለም አቀፍ ሚዲያዎች አጋለጡ። ይህ በየዕለቱ በጥበብ ሚዲያ የሚቀርብላችሁ የዜና መጽሔታችን ነው። ዛሬ በእንግድነት ወደ ቤታችን ጎራ ያላችሁ ተመልካቾቻችን እንኳን ደህና መጣችሁ ብለናል። ሰብስክራይብ በማድረግ የዶል ምልክቷን በማብራት የቤቱ አባል ተሆኑ ዘንድ በታላቅ አክብሮት እንጋብዛለን። ላይክና ሼርም አይረሳ። ወደ መረጃችን እንለፍ። በኢትዮጵያና በኤርትራ መካከል ያለው ውጥረት በከፍተኛ መጠን አይሏል። ጦርነቱ አይቀሬ መሆኑን ጠቋሚ መረጃዎችም ተገኝተዋል። ዛሬ ከጠዋት ጀምሮ የኤርትራ ሰራዊት ድንበር አካባቢ አደገኛ የተባለ ጸብ አጫሪ ተግባር መፈጸሙን ለማወቅ ተችሏል። የኤርትራ ወታደሮች ከድንበራቸው አልፈው ወደ ኢትዮጵያ ድንበር ተሻግረው መግባታቸውን ነው መረጃዎች የጠቆሙት። ምናልባትም የኢትዮጵያ ሰራዊት የሀገሩን ሉዓላዊነት ለማስጠበቅ ውጊያ ሊከፍት ይችላል ተብሎ ይጠበቃል። ጦርነቱ የሚጀምር ከሆነ የኢትዮጵያ አየር ኃይል የበላይነት አለው፣ በመሆኑም አስመራን ሊደበድብ ይችላል ነው የተባለው። ኤርትራ የአረብ ሀገራትን ከጎኗ ለማሰለፍ ከፍተኛ ጥረት እያደረገች ትገኛለች። በተለይም ከተባበሩት አረብ ኤሚሬት ጎራ ለይተው የቆሙ ሀገራት ወደ ኤርትራ ልባቸው እያዘነበለ ይገኛል። የጠላቴ ጠላት ወዳጄ ነው። ጠንካራ ወዳጅ ያደረጋቸው ግብፅን ጠቅሰን ሳንጨርስ ሌሎች የአረብ ሀገራትም ከኤርትራ ጎን እየቆሙ ነው። ከእነዚህ ሀገራት መካከል በአረቡ ዓለም ጠንካራ ተሰሚነት ያላት ሳውዲ አረቢያ አንዷ ስትሆን፣ ዛሬ ደግሞ ሌላዋ የኤርትራ አጋር የሆነች ሀገር ኦማን ሆና ብቅ ብላለች። የኦማን የውጭ ጉዳይ ሚኒስትር ወደ ኤርትራ አስመራ አቅንተዋል። የውጭ ጉዳይ ሚኒስትሩ ከኦማን ንጉሥ ሱልጣን ሃይታሚን ቢል ታሪክ ለፕሬዝዳንት ኢሰያስ አፈወርቂ የሁለትዮሽ ግንኙነት ማሻሻያ፣ እንዲሁም አህጉራዊና ዓለም አቀፋዊ የጋራ ተጠቃሚነትን የሚያመላክቱ ጉዳዮች ላይ መልእክት አስተላልፈዋል። በኤርትራና ኦማን መካከል ያለው ታሪካዊና የቆየ ግንኙነት የሁለቱን ሀገራት የጋራ ጥቅም ወደፊት ለማራመድ ምቹ መሆኑን ፕሬዝዳንት ኢሳያስም ተናግረዋል። በአህጉራዊና ዓለም አቀፋዊ ጉዳዮች ላይ የጋራ አመለካከቶችን፣ ራኢን በማጎልበት እነዚህን ጠንከር ያሉ ግንኙነቶችን የበለጠ ለማጠናከር እንደሚቻል ፕሬዝዳንት ኢሳያስም አስምረውበታል ነው የተባለው። የውጭ ጉዳይ ሚኒስትር በድር ቢን ሐማድ ለኤርትራ ዜና አገልግሎት በሰጡት አጭር መግለጫ ከፕሬዝዳንት ኢሳያስ አፈወርቂ ጋር በጉብኝታቸው መሪ ሐሳቦች ላይ ለተደረጉ ውጤታማ የሀሳብ ልውጦች አድናቆታቸውን ገልጿል ነው የተባለው። የውጭ ጉዳይ ሚኒስትሩ በመቀጠልም በኤርትራና በኦማን መካከል ያለውን አመለካከት ሙሉ በሙሉ በማጣጣም በሚመለከታቸው ቀጠናዊ ሀገራት መካከል ቀጣይነት ያለው ትብብርና የጋራ መርሃ ግብሮችን በአጠቃላይ የአካባቢው ደህንነትና መረጋጋት ላይ የቀይ ባህርና የአረብ ባህረ ሰላጤን ማረጋገጥ አለባቸው ብለዋል። ይሁን እንጂ በኤርትራና በአረብ ሀገራቱ ያሉ ግንኙነቶች በእንደዚህ አይነት ብቻ እየተወሰኑ እንዳልሆኑ ነው ለማወቅ የተቻለው። አብዛኛው ከኢትዮጵያ ጋር ለማድረግ ያሰበችውን ጦርነት እንዲደግፏት የውትወታ ሥራ እየሠራች እንደሆነ ነው ለማወቅ የተቻለው። በርካታ ታጣቂዎች እጃቸውን እየሰጡ ይገኛሉ፣ ይላል መከላከያ ሰራዊቱ ያደረሰን መረጃ። በማዕከላዊ ጎንደር ዞን በተለያዩ ወረዳዎች በርካታ ታጣቂ ቡድን አባላት የሰላም ጥሪ ተቀብለው ሰላምን ፍለጋ ትጥቅ እያወረዱ መሆናቸውን ገልጿል። በቀጠናው የተከሰተው የሰላምና የጸጥታ መደፍረስን ተከትሎ እየደረሰ ያለውን የሰላም እጦት ለመፍታት ውይይትና መነጋገርን ቀዳሚ ተግባር በማድረግ በቀጠናው ሲንቀሳቀሱ የነበሩ ታጣቂዎች የሰላም እጃቸውን እንዲዘረጉ ማድረግ መቻሉን የሰሜን ምዕራብ ክፍለ ጦር አዛዥ ኮሎኔል ስንታየው ሰኢድ ተናግረዋል። የታጠቁ ኃይሎች በምህረት ወደ ማህበረሰቡ እንዲቀላቀሉ አድርገናል። በማክሰኝት በጎንደር በለሳ በርካታ የቡድኑን አባላት በይቅርታ ተቀብለናል፣ ለተሀድሶም አዘጋጅተናል ብለዋል። በተመሳሳይ በሰሜን ሸዋ ዞን ሆዳቡ አቡቴ ወረዳ አሸባሪ ባሉት የሸኔ ታጣቂ ቡድን ላይ እርምጃ መውሰዳቸውን መከላከያ ሰራዊቱ አስታውቋል። የስድስተኛ እዝ ክፍለ ጦር በሰሜን ሸዋ ዞን ሀዳቡ አባቴ ወረዳ እስከ ዳራ ወረዳ በሚያዋስኑ የጀማ ወንዝ ያሉ ቋጥኞችንና ገደላ ገደሎችን እየተጠቀመ በአካባቢው ዘረፋና እገታ ሲፈጽም በነበረው የሸኔ ታጣቂ ቡድን ላይ የኮሩ ክፍለ ጦሮች ባካሄዱት የተጠና አሰሳ በታጣቂ ኃይሉ ላይ ከፍተኛ ኪሳራ ማድረሳቸውን የኮሩ ዋና አዛዥ ብርጋዴር ጀኔራል መለስ ይግዛው ተናግረዋል። ታጣቂ ኃይሉ በተለያዩ ቦታዎች መንቀሳቀሻ ሲያጣ ራቅ ያሉና ገደላማ መሬቶች በሚበዙበት ራሱን በመደበቅ አልፎ አልፎ ወደ መስመር እየወጣ ሰላማዊ ተጓዦችን እያገተ የሚደብቅበት እንደነበረ ጀኔራል መኮንኑ ተናግረዋል። የኮሩ ክፍለ ጦሮች ባካሄዱት የተቀናጀ አሳሳ በ33 የቡድኑ ታጣቂዎች ላይ እርምጃ ሲወስዱ ስምንት አባላቱን ከነሙሉ ትጥቃቸው ማርከናል ብለዋል። ሌሎች በቡድኑ ተስፋ የቆረጡ ስምንት አባላቱ ተደብቀው ከነበሩበት ጫካ ወጥተው ለሰራዊቱ እጅ መስጠታቸውን ተናግረዋል። የአካባቢው ሕብረተሰብና የወረዳው አስተዳደር አካላት ለሰራዊቱ እያደረጉ ያሉት ትብብር ለድሉ መሰረት በመሆኑ ጀነራል መኮንኑ ምስጋና አቅርበዋል ሲል መረጃውን አደረሰን መከላከያ ሰራዊቱ ነው። ከፋኖና ከኦሮሞ ነጻነት ሰራዊት ስለ ጉዳዩ ለማጣራት ያደረግነው ጥረት አልተሳካም። መንግስት በአማራ ክልል እያደረገ ያለውን ጦርነት አቆማለሁ ብሎ በማወጅ በክልሉ ሰላም እንዲፈጠር ቅድሚያ እንዲሰጥ ታዘዘ። የኢትዮጵያ ሀገራዊ ምክክር ኮሚሽን ከመጋቢት 27 2017 ጀምሮ በአማራ ክልል ባህር ዳር ከተማ የአጀንዳ ማሰባሰብ የምክክር ምዕራፍ እንደሚካሄድና አጀንዳ የማሰባሰብ ሂደቱም ያለምንም የጸጥታ ችግር እንደሚካሄድ ከመግባባት ላይ መደረሱ ተሰምተዋል። የህዝብ ተወካዮች ምክር ቤት የካቲት 11 2017 ዓ ም ባካሄደው አስቸኳይ ስብሰባ የኢትዮጵያ ሀገራዊ ምክክር ኮሚሽን የሶስት ዓመታት የሥራ አፈጻጸምን በማዳመጥ ያልተከናወኑ ተግባራትን ከግምት ውስጥ በማስገባት የኮሚሽኑን የሥራ ዘመን ለአንድ ዓመት ማራዘሙ ይታወሳል። ኮሚሽኑ ኃላፊነቱን እንዲወጣ በተጨማሪነት በተሰጠው አንድ ዓመት ጊዜ ውስጥ ከሚያከናውናቸው ተግባራት መካከል በአማራ ክልል አጀንዳ ማሰባሰብ የምክክር ምዕራፍ ማከናወን እንዲሁም በትግራይ ክልል የተባባሪ አካላትን ስልጠና የተሳታፊ ልየታና፣ የአጀንዳ ማሰባሰብ ምክክር ምዕራፎችን ማካሄድ የሚሉት ናቸው። በዚህም መሰረት ከመጋቢት 27 ቀን 2017 ጀምሮ ኮሚሽኑ በአማራ ክልል አጀንዳ ማሰባሰብ የምክክር ምዕራፍ ሊያካሄድ መሆኑ ታውቋል። ጥበብ ሚዲያ ከኢትዮጵያ ሀገራዊ ምክክር ኮሚሽን የመረጃ ምንጮች ያገኘው መረጃ እንደሚያሳየው የአጀንዳ ማሰባሰቡ ለተከታታይ ሰባት ቀናት ይካሄዳል ተብሎ ይጠበቃል። ሆኖም እንደ ሁኔታው ቀናቱ ሊያንሱና ወይም ሊጨምር እንደሚችል ነው ለማወቅ የተቻለው። በመድረኩ የሚሳተፉ አካላት ልየታ የሰሜን ሸዋ ክላስተር በአዲስ አበባ ከተማ የሰሜንና ደቡብ ወሎ ዞኖች በደሴ ከተማ አጠቃላይ ጎጃም ዞኖች በባህር ዳር ከተማ እንዲሁም የጎንደር ዞኖች ደግሞ በጎንደር ከተማ እንደሚደረግ የመረጃ ምንጮቻችን ገልጸዋል። በሀገራዊ ምክክር ኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አሪያ የተመራ የኮሚሽኑ ልዑክ መጋቢት 4 2017 ዓ ም ወደ አማራ ክልል ባህር ዳር ከተማ አቅንቶ ከክልሉ ርዕሰ መስተዳደርና ሌሎች ከፍተኛ የሥራ ኃላፊዎች ጋር ውይይት ማድረጉን አስታውሰዋል። በዚህ ወቅትም በክልሉ ታጥቀው የሚንቀሳቀሱ ኃይሎች ወደ ሰላማዊ ንግግር እንዲመጡ የክልሉ መንግስት እያደረገ ያለውን የሰላም ጥሪ ጥረትን ጨምሮ እንዲሁም መሰራት አለባቸው ያላቸውን ስራዎች ጠቁመዋል ተብሏል። ኮሚሽኑ ምክክሩ አካታች ሆኖ መከናወን እንዲችል በማንኛውም አካባቢ ታስረው የሚገኙ እስረኞች እንዲፈቱ የክልሉ መንግስት በራሱ በኩል እርምጃ እንዲወስድ እንዲሁም በሌሎች ላይም ግፊት እንዲያደርግ ልዑኩ መጠየቁ ተሰምቷል። በክልሉ ያለው ግጭት ቆሞ አስቻ የምክክር ሁኔታ እንዲኖር መንግስት ተኩሱ አቁም ያለው ብሎ በማወጅ የመጀመሪያ እርምጃ እንዲወስድ የኮሚሽኑ ልዑክ አጽንኦት ሰጥቶ መጠየቁን ከኮሚሽኑ የተገኘው መረጃ ያመላክታል። ትግራይ ውስጥ ትልቅ ኃይል እየተፈጠረ ስለመሆኑና ዓላማው ፌዴራሉን መንግስት ለመቆጣጠር መሆኑን ዓለም አቀፍ ሚዲያዎች አጋለጡ። የእንግሊዙ ተነባቢ ጋዜጣ ዘ ኢኮኖሚስት በትግራይ እንዲሁም በኢትዮ ኤርትራ ዙሪያ ሰፋ ያለ ዘገባ ይዞ ወጥቷል። በዘገባው በትግራይ ማርች 11 2024 የታጠቁ ሰዎች ኤርትራ ከትግራይ በምትዋሰንበት አዲግራት ከተማ ጭንብ ለለበሱ በርካታ ታጣቂዎች መታየታቸውን ያትታል ፊታቸው በጥቁር ጭንብል ተሸፍኖ የመንግስት መስሪያ ቤቶችን ወረው ከንቲባውን በቁጥጥር ስር አውለዋል ብለዋል። ከዚህም በተጨማሪ ባለፈው ሳምንት በዶክተር ደብረ ጽዮን የሚመራው ቡድን የመቀለ ከተማን መቆጣጠሩንና በርካታ የጊዜያዊ አስተዳደሩን ደጋፊዎችና አክቲቪስቶችን እንደታሰሩና እንደተደበደቡ እንዲሁም እንደሸሹ ገልጿል። ይህ ሁኔታ አሁን ላይ በኢትዮጵያና በኤርትራ መካከል ለተፈጠረው ችግር ሌላ ተጽዕኖ ይኖረዋል ብለዋል። ውድና የተከበራችሁ የጥበብ ሚዲያ ቤተሰቦች፣ የዛሬው ዜና መጽሔታችን በዚህ አብቅተዋል። ከእኛ ጋር ስለነበራችሁ ከልብ አድርገን እናመሰግናለን። ጥበብ ሚዲያ በጋዜጠኞች የተመሰረተ ሙያዊ ስነ ምግባርን አክብሮ ተአማኒና ሚዛናዊ መረጃዎችን የሚያደርሳችሁ የመረጃ ምንጭ ነው። ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ አክብሮት እንጋብዛለን። ለነበረን ቆይታ ከልብ እናመሰግናለን። ሰላም።